እኔ ዋሴ አላምን ይባላለሁ። ሚራብ ደንቢያ ጎንደር ነው የመጣሁኝ። በረጅሙ በረጁ ባጭ ነው የምመሰክረው በራሴ የጤና ነው። በቅዱስ ገብርኤል ተራጅነት፣ በቅድ በድንግል ማርያም መላጅነት፣ በአባይ ዮሐንስ ንባና ጠሎት እንዲ ስል መሰክራለሁ። ሁለት አመት ነው ታልጋ ተኝቼ። በቃ ጎንደር ሰድ ወፌናት ሳይፎር ነው በቃ ይሉኛ። ሁለት አመት ተኝቼ ግን ያው ሙቻለ ወጌ ተስፋ ቆርጬ የቴ ልጅ ነው መጥቶ ወንቅ እሸት የሚባል ጠበል ኮብተ ትድናለ አሪያሪያ ገና እኔ አልዲን እንዲሆኘ ድናለሁ። አምና ደብረ ዘይት ልፊላን ቀሩ ያው አርባ ቀን በመጠመቅ ቀንዳም ቀንዳም ተባይ በቁልቁል አርባ ቀን በቁልቁል ወጥቶኒ ድኘ። እንዲያውም ጠበሉም በመውሰድ ማሳይም በመርጨት አዝመራ ማላገኘ ወጠቃሚ ሁኘ ማበር በኩራትም ያው ጠቀማለሁኝ። አሁን ያው ለእኔ ደረሰ የደረስናችሁ ሁለትኛ

አባታችንን በሰላም ወደ ገዳማችን በዓይን ያሳየነ።